የሁለት ልጆቹን እናት ፈቶ ቤቱ ስትሰራ የነበረችዋን ሰራተኛ ዛሬ ቀለበት አድርጓል ማለት ነው። ሚስቱን የፈታበት እና ሰራተኛዋ ሊያገባ የፈለገበትን ነገር ተናግረዋል ማለት ነው። ሙሉ መረጃውን አስከትዬ የምነግራችሁ ይሆናል። ቪዲዮን ላይክ፣ ሼር እያደረጋችሁ ጀምሩት። ለቻናል አዲስ ሰው ናችሁ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲሱ ዱ ወመጥቻለሁ ማለት ነው። እንደነገርኳችሁ መግቢያዬ ላይ የገዛ ሚስቱን የሁለት ልጆቹን እናት ፈቶ ቤት ውስጥ ስትሰራ የነበረችዋን ሰራተኛ ዛሬ ቀለበት አድርጎላታል ማለት ነው። ይህንን ነገር ለምን እንደዚህ ያደረግከ ተብሎ በሶሻል ሚዲያ ቪዲዮ ለቋል እና ለምን እንደዚህ ያደረግከ ተብሎ ሲናገር ሲጠየቅ ማለት ነው። የተናገረው ነገር በጣም ነው የገረመኝ። እባካችሁ መዳም ቤት የምትሰሩ ሰራተኞች ማለት ነው እንደዚህ አይነት ባል ወይም ደግሞ እንደዚህ አይነት ወንድ ካጋጠማችሁ እንዳታምኑ ማለት ነው። ለምን ብትሉ ብዙ ወንዶች እንደዚህ እያደረጉ እያታለሉ ካገቡ በኋላ መልሰው ምስታቸውን ሊመልሱና እናንተን በባዶ ሊጥሏችሁ ስለሚችሉ ማለት ነው። ከዚህ በፊት አይታችኋል። ለምለም ቤት ለምለም ቤት ቀርባ አስር አመት ወደ ሀያ ዓመት የተቀመጠችበት ቤትና የአግብታው ባል ወይም ደግሞ ሳውዲያዊ ባል አግብታ ሁለት ልጆቹን የአስራ አንድ እና ወደ የዘጠኝ አመት ይመስለኛልና እነዛን ልጆች እንትን ካደረሰች በኋላ እሷ ሳታቅ ምንም ነገር ሳይናገራት እንዴት አድርጎ ከልጆቹ ለይቶ ወደ ሀገር እንደሸኛትን እስር ቤት እንዳስገባት አይታችኋል ማለት ነው። እና እንደዚህ አይነት ነገር አምናችሁ አሁን በቀደም አንዷ የአምሳ አመት እንትን አሮጌ አሮጌ አልኩኝ ይቅርታ። እና የአምሳ አመት እንትን አዛውንት አግብታ ሶሻል ሚዲያ ላይ ወታ ስትናገር ነበረ። ማለት ነው እና እህቶቼ ባካችሁ የመጣንበትን አላማ አንርሳ ማለት ነው። እኛ የመጣነው ሰርተን ለመለወጥ ብር ይዘን ሀገራችን ገብተን የራሳችን ህይወት ለመኖር እንጂ በስደት ሀገር ላይ እንደዚህ አይነት ነገር አደርጋለሁ ብላችሁ ካሰባችሁ ራሳችሁን አደጋ ውስጥ የምትጥሉት እና ተጠንቀቁ። ማለት ነው እና ብዙ እንደዚህ አይነት ነገር አጋጥሟቸው ብዙ ህይወታቸው የተበላሸ። በቃ ሳያውቁት እንትን አታለው ወደ ሀገር እየሸኟቸው በወልከው፣ እንዲሁም ደግሞ በሆነ ነገር ምክንያት አድርገው እስር ቤት ያስገባቸው ብዙ እህቶች አሉ ማለት ነው፣ እና ጥንቃቄ አድርጉ። ሲቀጥል እሱ ቤቱ ለአምስት አመት ቤቱ ሰርታለች። በነገራችን ላይ ሰራተኛና ሰራተኛ ና አምስት አመት ብሎ ቤቴ ስትሰራ አለ እኔ ምስጠግብቻለሁ እና ምስቴ አንድም ቀን እሷ እንደምትካድመኝና እሷ እንደምታደረግልኝ ሚላትን ነገር እንደምትሰማኝ ምስቴ ያሰማኝ ምስቴ አራት ሰዓት ስልክ ላይ ነው የምትጣደው። የምፈልገውን ነገር እንኳን የምታዘጋጅልኝ ሰራተኛዋ ናት። እንደውም ከምስቴ የበለጠ ነው የምትካድመኝና ከዛ ሁሉ ምስቴ አራት ሰዓት ቁጭ ብላ ስልኳን መጎርጎር እንጂ ሌላ ነገር የምታውቀው ነገር የለም። ስለዚህ ደስተኛ የምታደርገኝ እና ደስተ በቃ ከእኔ ኩል የምትደሰት እኔ በቃ ጥሩ ስሜት እንዲሰማኝ የምታደርገው ሰራተኛ ናት። ና ስለዚህ ከእሷ ፍቅር የያዘኝ ና ሚስቴን ፈትቼ ሰራተኛዬን ለማግባት ወሰንኩኝ። ስለዚህ የራ ይሄ ነገር የራሴ ህይወት ነው እናንተን የሚያገባችሁ ነገር የለምና ና እኔን የምኖረው እኔንኝ የራሴን ህይወት የምኖረው እኔ ለጊዜያዊ ደስታዬን ነው የምፈልገው። ስለዚህ የሚያጨናንቀኝ ና ክብሬን ዝቅ የሚያደርግ እንዲሁም ደግሞ ያው የምትፈልገውን ነገር ሁሉ እያሟላሁላት፣ እሷ ግን እኔ የሚፈልገውን ነገር እያሟላችልኝ ስላልነበረ ሰራተኛዬን አግብቻለሁ። እና አሁን ደግሞ ቀለበት አድርጓል በነገራችን ላይ እና ይሄ ነገር እንትን ቀለበት ያደረገላት በነገራችን ላይ ረመዳን ላይ ነው። ረመዳን ላይ ነው ሶሻል ሚዲያም እንትን ቀርጾ የለቀቃት ረመዳን ላይ ነው። እና ቀለበት ያደረጉ ቀን ነበረ ይሄንን ቪዲዮ የሰራው ማለት ነው። ከዛ ሽቶ ተቀብታ ምናምን በቃ እንትን ቤት የምትለብሰው ከዚህ በፊት ጥሩ ልብስ አልተገዛላትም። ከዚህ በኋላ የራሷ ቤት ባሏ ሆኖ ይኖራል። የምትፈልገውን ነገር ሁሉ ያማላላታል። ግን ምንድን ነው ያለው ነይ ቀጠገቤ ሲላት ቀለበት ካደረጉ በኋላ ወደ እሱ እጮኛዋ ሆኗል ማለት ነው። ወደ እሱ ሄደች። ከዛ ምንድነ እያለ ነበረው ማሻአላ አለ የተቀባችው ሽቶ ረመዳን፣ ወላሂ ለአዚ የምትሰሙ በደንብ አረብኛ የምታቁ ስሙት ማለት ነው። እና ምንድን ያለው ረመዳን ባይሆናል፣ ምን እንደሚያደርግ አላውቅም። እና ሽቷ በጣም እንትን ደስ ይላል። ራሷን ትጠብቃለች፣ ንጽናዋ ማሻአላ ነው እና በጣም ነው ደስ የምትለኝ እሷን ሳያት ንትን የሚፈልገውን ነገር ሁሉ ታማል። በነገራችን ላይ ወንዶች እሺ እሺ ስትሏቸው የሚፈልጉትን ነገር ስታማሉላቸው እንዲሁም ደግሞ በቃ አልሙሄም ያለውን ነገር ነግሬያቸዋለሁኝ። ሚስቴ አንድም ቀን ደስተኛ እንዲሆን አላደረገችኝም። ቤት መጥቼ ስመጣ ስልክ ላይ ነው ተጥዳ ማያት፣ ተኝታ ነው ማገኛት። አንድም ቀን በትዳሬ ደስተኛ አልነበርኩም። ግን ከእሷ ጋር እንትን ካልኩ ፍቅር ከጀመርኩና ከእሷ ጋር ቀለበት አድርጌ ከእሷ ጋር እንትን መኖር ከጀመርኩ በኋላ በህይወቴ ደስተኛ ነኝ። ስለዚህ ቀሪ ህይወቴን ተደስቼ ከእሷ ጋር መኖር ነው የምፈልገው ብሎ ሶሻል ሚዲያ ላይ ሳያፍር ወጥቶ እሷንም አጠገቡ አስቀምጦ ያለውን ነገር ሲናገር ነበረ ማለት ነው። እና ሁሉም ሰው እንደዚህ አይደለም። በነገራችን ለአንዳንድ አረቦች እንደዚህ እንኳን በሰራተኛ ተለውጦ አይደለም ባሎቻቸው ሰራተኛ ቃምቷቸው አይደለም፣ ትንሽ እንኳን ባሉ ባልየው እናንተን የሚያይ ከሆነ በቃ የሆነ በቃ እንትን ጥሩ ልብስ ለብሳችሁ አጠገቡ እንዳትቆሙ፣ ጥሩ ልብስ እንዲኖራችሁ። አሁን አብዛኛው ጊዜ ከዚህ በፊት ነግሬያቸዋለሁ። እና ወላሂ ለረመዳን ራሱ ለኢድ ገዝታ ያመጣችልኝ ልብስ አይታችሁታል። በጣም የሚያስጠላ በቃ እናንተን ትልቅ የሚያስመስላችሁ በ ከእናንተ ጋር መቃሱ እንትን ሳይዙ ከእናንተ ጋር ማሄድ ነገር ነው የሚያመጡት። ለካ እኔ ምንድን ያልኩት በቃ እንትን ሳይዛችን ስለማያውቁ ይመስለኝ ነበረ። ለካ አውቀው ነው ይሄንን ነገር የሚያደርጉት። እኛ እንድናስጠላ፣ ጥሩ ልብስ እንዳንለብስ፣ እንዳናምር ይፈልጋሉ ማለት ነው። እና ብዙ ጊዜ አንድ ቀን አሁን ይህ ዚጋ የለበስኳትን ቶብ አንድ ቀን እንትን መካሄድን ነበረ ከዛ ጣይፍ ላይ ሱቅ በአጋጣሚ ልጆቹ ይዘን እንሄዳለች፣ እና አረብያ አለ አረብያ ገፍተን ሄድን። በአጋጣሚ ደግሞ እችንቶ በጣም እንትን በጣም ነው መወዳት እችንቶም ማለት ነው የለበስኳትን በጣም የሆነ በቃ ቀለል ያለች እና እንትን ቀዝቀዝ ያለ አትይዝም፣ ቅርጽ ምናምን አታወጣም። በጣም ነው ደስ የምትለኝ የሆነ በቃ አይሸበሸብም ምናምን ነገር ከዛ ግዢ ገዛአለው ብዬ ስላት ብሬ እሷ ጋ ነው ብሬ ያለው፣ እና ግዥልኝ ስላት በጣም ነው እምቢ አለችው። እኔ ለሀገር ነው እንጂ እዚህ ልብስ ሊለብሰው አይደለም። ስለዚህ ለሀገር ነው የምፈልገው ግዥልኝ አልኳትና የዚችን ሁለት ገዛው። አንዷ ግን ከኔ ጋ ሳይዝ ጋ አልሄደችም። እችን እኔ የመረጥኳት ነበር። ያችን ደግሞ እሷ ሁለት አድርጌ እንትን ስላት እችንና እችን አለችን። እሺ ብዬ ያመጣው ግን አንዱ አንዷ አልበቃችኝም። ሳይዙ ያዘኝ ማለት ነው፣ ከኔ ጋ አይሄድም አይሄድም ሳይሆን ሳይዞ አልበቃኝም ማለት ነው። ስለዚህ ምን አደረግኩኝ? እሷን ሻንጣ ውስጥ አድርጌ እችን ነው የምለብሳት ማለት ነው። እና በጣም ሰፋ ያለ ሳይዙ በጣም ትልቅ ነው። ኤክስ ላርጅ ነው የምለብሰው የለበስኳት ቶብ ማለት ነው። በጣም ነው የምወዳት። እና እንደዚህ አይነት አንድ ቀን ለብሻት አይታኝ ለሀገር ነው አላልሽኝ ወይ ስትለኝ፣ አይ ችግር የለም ስለማይዘኝ እዚህ መልበስ ፈልጋለሁ አልኳት። ጥሩ ልብስ ለብስ። አሁን ለምሳሌ ራሱ የሰጠችኝ ቶብ ይኖራል አንዳንድ ጊዜ። ከዛ እኔ ሀገር እንዲወስተው ስለማልፈልግ እዚህ ለስራ ቤት ስለብሰው ያምርብሻል ከየት ነው ያመጣሽው? ትለኛለች ራሷ ሰጣኝ ማለት ነው። ከዛ ራስሽ እኮ ነው የሰጣሽኝ ከዚህ በፊት እንደዚህ እንደዚህ ብዬ ስነግራት በጣም ነው የሚያምርብሽ፣ በእኔ ለምንድን ነው የማያምረው ትለኛለች ማለት ነው። እና ምን አውቃለሁ አንቺ እኮ ስንት አይነት እንትን ነው የምትለብሽው ለምንድን ነው እንደዛ የምትይው ብዬ ብዙ ጊዜ እናገራታለሁ። እና ሀባይቢ ራሳችሁን ጠብቁ፣ ለወንዶች ፊት አትስጡ። አንዳንድ ወንዶች ደግሞ በጣም የሚንዘላዘሉ ባለጌ በቃ የሚተናኮሉ ወንዶች አሉ። ስለዚህ ጥንቃቄ አድርጉ፣ ራሳችሁን ጠብቁ ማለት ነው። ካላም በታች ራሳችን መጠበቅ አለብን ብዬ ነው ማስበው። የሰው ሀገር ትዳር በተለይ ደግሞ እኔ አረቦችን አላምንም። ማን የፈለገ ነገር ቢሆን አረብ አላምንም። ለትዳር የፈለገ ነገር ቢጠይቃችሁ ለአረብ እሺ ብላችሁ ትዳራችሁን እንዳትይዙ ማለት ነው። መሀል ላይ እንደ እንትን የሆነ በቃ የሚገለባበጣሉ ገብታችኋል። ብዙ ሰዎች እንደዚህ አይነት ነገር ስላጋጠማቸው አላምናቸውም አረቦቹን። እና ለትዳር እንኳን ቢጠይቃችሁ ከነሱ ጋር ትዳር ባትይዙ ደስተኛ ነኝ። ለምን ብትሉ በትንሽ ነገር ይለዋወጣሉ። በትንሽ ነገር ሊለውጧችሁ ይችላሉ። ገብታችኋል። ከነሱ ጋር ተዋልዳችሁ እየኖራችሁ እቃማችሁን በልገው ወደ ወደ ሀገር ሊሸኟችሁ ይችላሉ ማለት ነው እና ከዚህ በፊት እንደነገርኳችሁ ለምለም ጋር የቀረበችኋን፣ ከዚህ በፊት ታስታውሷት ይሆናል ሀያ አመት በትዳር ቆይታ ወደ ሁለቱ ልጆቹን ካፈራች በኋላ እሱ ሌላ ሚስት አግብቶ ለዛች ብሎ ይችን ነው ሳታውቅ ፈትቼሻለሁ እንኳን ሳይላት እንትኗል እቃሟን በልጎ ወደ ሳውዲ አረቢያ ላይ እንዳትመለስ አድርጎ የሸኛት ማለት ነው። እና አይታችኋል፣ ሰምታችኋል። ስለዚህ ተጠንቀቁላለው። የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። እንዲሁም ደግሞ ቪዲዮውን ላይክ ሼር አድርጉልኝ ለቻናሌ የምትደሰው ናችሁ፣ ሰብስክራይብ አድርጉኝ። እንዲሁም ደግሞ ዱዓም አድርጉልኝ ማለት ነው። ወላሂ በጣም ደክሞኛል፣ ባይቤ በጣም ድክምክም እያለኝ ነው። እስኪ መንገዱ እንዲከፈትና ቶሎ ሀገር እንዲገባ ዱዓ አድርጉልኝ ማለት ነው። እንዲሁም ደግሞ መንገዱ ተከፍቷል እንድስከ ይሰማችሁ ንገሩኝ። እኔ የትና ካትናንቱ ዳራሶ ደውዬ ነበረ፣ እምባሲ እንትን አልተከፈተም አሉኝ ማለት ነው። እና በዚህ ጊዜ ለመሄድ በጣም ትኩረት አድርጌ ስነሳ መንገዱ ተዘጋ ማለት ነው። ከዛ በፊት መሄድ አልፈልግም ነበረ። አሁን ደግሞ ወድቄ ያን ጊዜ እንትን ነግሬያቸዋለው ሶስት ቦታ ወድቄ ሶስት ቦታይን ከተሰፋው በኋላ በጣም ኑሮ ሁሉ በቃ ጥብብ ብሎብኝ ሀገር ገብቼ ከልጆቹ ቀሪዋን ዕድሜን ከልጆቹ ከልጆቼ ጋር መኖር ፈልጋለሁ። በጣም ነው የሚያመኝ። እዚጋ ራሱ ሄዴ እያመመኝ ነበረ ማለት ነው። በጣም ነው። በአጋጣሚ ከመሬት ተነስቶ ሆዴ ያመኛል፣ ወገቤ እንዲሁ ሊቆም ሊቀመጥ አይሰጠኝም፣ እንዲሁም እግሬ ያመኛል። ብዙ ነገር አለ እና ያኔ ደግሞ በተለይ ያኔ በበላጡ ላይ ከወደቅኩ በኋላ ወገቤ ራሱ በጣም ትክክል አደለም። ስተኛ ራሱ በስነ ስርዓት ልተነፍስ አይሰጠኝም፣ በግራ ቀኝ ጎኔ ማለት ነው። በአብዛኛው ጊዜ የምተኛው በግራ ጎኔ ነው ማለት ነው። እና እስኪ አድርጉ ከባድ ነው። ሀባይቢ አላህ ይጠብቃችሁ፣ የሚጠብቀንም አሰላም አለይኩም ወረህመቱላሂ ወበረከቱ።